በኢትዮጵያ አየር መንገድ ዙሪያ አነጋጋሪ መረጃ ተሰምቷል። አንድ የአየር መንገዱ ንብረት የሆነ አውሮፕላን አደገኛ በረራ ማድረጉም ተዘግቧል። እንመለከተዋለን። ኤርፖርቱ ውስጥ በምስጢር የተተከለውን የእስራኤል መሳሪያ በሚመለከት የተዘገበ ነገር መበለቱ ይዳሰሳል። ሰሞኑን በድብቅ ስለገቡ የጦር ጀቶችም የምላችሁ ነገር ይኖረኛል። በአወዛጋቢውና ዝነኛው ባለሀብት ኤርሚያስ አመልጋ ላይ መንግስት ምርመራ እንደጀመረ ተሰምቷል። በምን ጉዳይ የሚለውንና በኢትዮጵያ አጠቃላይ የጤና ባለሙያዎች አድማን መታለን ማለታቸውን ተከትሎ በዚሁ ዙሪያ ሚኒስትሮቹ ስብሰባ እንደተቀመጡ ሰምተናል። ይህንንም እንዳስሳለን። ወደ ዝርዝር ጉዳዮቹ ነው የማሻግራቸው። የኢትዮጵያ አየር መንገድ አውሮፕላን አደገኛ በረራ ማድረጉ ተሰማ። በኢትዮጵያ አየር መንገድ ዙሪያ ነው እንግዲህ አነጋጋሪው መረጃ የተሰማው። ትላንቱን ከአዲስ አበባ ተነስቶ ወደ ደቡብ ኮሪያ የበረረው አውሮፕላን እጅግ አደገኛ በሆነው መስመር ላይ ማለፉ መነጋገሪያ ሆኗል። የኢትዮጵያ አየር መንገድ ትላንት በፓኪስታን አየር ክልል ላይ ለብቻው የበረራ አየር መንገድም ሆኗል።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 ይህ አውሮፕላን በበረራ ቁጥር ኢቲ 672 የተመዘገበ ሲሆን ከአዲስ አበባ ተነስቶ ወደ ደቡብ ኮሪያ ዋና ከተማ ሴኦል ሚጓዝም ነበረ። ፍላይት ራዳር በትዊተር የቀድሞ መጠሪያው በአሁኑ ኤክስ ገጹ ላይ ባሰፈረው ጽሑፍ ምንም እንኳን እስካሁን የፓኪስታን አየር ክልል የተዘጋ ባይሆንም ሁሉም አውሮፕላኖች ለጥንቃቄ ከአየር ክልሉ ውጪ ሆነው እየተጓዙ ነው፣ ኢቲ 672 አውሮፕላን ግን ለብቻው በፓኪስታን በኩል አልፏል ነው ያለው። ታዲያ ነገሩን አስገራሚ የሚያደርገው በኢትዮጵያ አየር መንገድ ጉዳይ ይሄ መረጃ ከተሰማና የኢትዮጵያ አየር መንገድ አውሮፕላንም ካለፈ በኋላ ፓኪስታን የአየር ክልሏን በጊዜነት መዝጋቷን ሮይተርስ አስነብቧል። ህንድና ፓኪስታን ከበድ ያለ የግጭት ድባብ አጥልቶባቸው ነው የሚገኘው። ህንድ በካሽሚር ግዛት ከ15 ቀናት በፊት ለተፈጸመው የሽብር ድርጊት ትላንት ማምሻውን በፓኪስታን ካሽሚር ግዛት ውስጥ በርከት ያሉ ኢላማዎችን መምታቷ ተዘግቦ ነበረ። ፓኪስታን ለአየርና ሚሳኤል ጥቃቱ መልስ በህንድ ድንበር ውስጥ ባሉ ወታደራዊ ዓላማዎች ላይ የመድፍ ጥቃትን ሰንዝራለች። ምን የተባለው በሌላ ዜና በአነጋጋሪውና ዝነኛው ባለሀብት ኤርሚያስ አመልጋ ላይ መንግስት ምርመራ እንደጀመረ ሰማን። የኢትዮጵያ የካፒታል ገበያ ባለስልጣን ታዋቂውን ስራ ፈጣሪ አቶ ኤርሚያስ አመልጋንና ጄነሲስ ኢንቨስትመንት ሰርቪስ የተባለ ኩባንያን ጨምሮ ህገ ወጥ በሆነ መንገድ ሰነደ መዋዕለ ነዋዮችን ለህዝብ በመሸጥ ገንዘብ ሲያሰባስቡ በነበሩ ግለሰቦችና ድርጅቶች ላይ የቀረቡ ቅሬታዎችን ተቀብሎ ምርመራ መጀመሩን አስታወቀ። ባለስልጣኑ በሰጠው መግለጫ በአሁኑ ወቅት በተለያዩ ግለሰቦችና ድርጅቶች ላይ ህገ ወጥ የሰነድ ሽያጭን በመጠቀም ከህዝብ ገንዘብ በማሰባሰብ ተግባር ላይ ምርመራ እየተካሄደ ስለመሆኑ ገልጿል። በተለይም በአቶ ኤርሚያስ አመልጋና በጀነሲስ ኢንቨስትመንት ሰርቪስ ኩባንያ ላይ እየተካሄዱ ያሉት ምርመራዎች በህገ መንግስት የተረጋገጠ የመሰማትና የመከላከል ሙሉ መብታቸው በተጠበቀ ሁኔታ እንደሚከናወን ባለሥልጣኑ አረጋግጧል። በተጨማሪም ባለሥልጣኑ ህብረተሰቡ ከካፒታል ገበያ ጋር በተያያዙ እንቅስቃሴዎች ላይ ሲሳተፍ ከፍተኛ ጥንቃቄን እንዲያደርግ አሳስቧል። በተለይም በንግድ ድርጅቶች ምስረታ ላይ ሲሳተፉ የንግድ ምዝገባና ምስረታ ሰነዶችን ከሚመለከተው አካል እንዲያረጋግጡ እንደዚሁም ገንዘብ ከመክፈላቸው በፊት በባለስልጣኑ ፈቃድ ከተሰጣቸው የኢንቨስትመንት አማካሪዎች ብቻ ምክር እንዲፈልጉ ጠቁሟል። ባለስልጣኑ ፈቃድ ሳይኖራቸው የካፒታል ገበያ አገልግሎት የሚሰጡ ወይም ለማቅረብ የሚሞክሩ አካላት ካሉ ለባለስልጣኑ ጥቆማ እንዲሰጥ ጥሪ ያቀረበ ሲሆን በእንደዚህ አይነት ህገወጥ ድርጊቶች ላይ ተገቢውን እርምጃ እወስዳለሁኝም ሲል ተደምጧል። በሌላ ዜና ከሰሞኑ በኢትዮጵያችን የጤና ባለሙያዎች ነገሮች ካልተስተካከሉ፣ ሰሚ ጆሮ ካጣን አድማ ማድረጋችን አይቀርም ሲሉ ማሳሰባቸው እንደዚሁም ሰልፍ መውጣታቸው የሚታወቅ ነው። ታዲያ በዚሁ ዙሪያ አዲስ ነገር ተሰምቷል። አስቀድሞ ለወራት በማህበራዊ ሚዲያ ዘመቻ ሲካሄድ ቆይቶ አሁን ወደ አድማ ሊቀየር ቀናት ብቻ የቀረውን ይህንን የጤና ባለሙያዎች ተቃውሞ ተከትሎ ከፍተኛ ሚኒስትሮች ለስብሰባ ተቀምጠዋል አሉ። ይህ የሐኪሞች የተቃውሞ እንቅስቃሴ ወደ ሌላ ብጥብጥና ሁከት ያመራል በሚል ስጋት ነው አስቸኳይ ስብሰባ እንደተቀመጡ የተሰማው። ትላንቱን ከፍተኛ የፌዴራል እና የክልል ባለሥልጣናት በጤና ባለሙያዎች በተነሳው ተቃውሞ ዙሪያ አስቸኳይ ስብሰባ አድርገው ነበር ተብሏል። በዚሁ የመንግሥት ከፍተኛ ባለስልጣናት ስብሰባ ላይ የተቃውሞ እንቅስቃሴውን ለማርገብና ለማስቆም ከስምምነት ላይ የተደረሰ ሲሆን መንግስት ከተመረጡ የጤና ባለሙያ ወኪሎች ጋር የሚመክርበት ስብሰባ ማዘጋጀት፣ በሚዘጋጀው ስብሰባ ላይም የመንግስት ኃላፊዎች የጤና ባለሙያዎችን ጥያቄዎች እውቅና በመስጠት የደሞዝ ጥያቄን በተመለከተ ለመመለስ የሚያስችል ጥናት እየተደረገ እንደሆነ መግለጽ፣ ጥናቱ እንደተጠናቀቀም የጤና ባለሙያዎች ጥያቄ መልስ እንደሚያገኝ ቃል መግባትና እስከዚያ ድረስ የጤና ባለሙያዎች በትዕግስት እንዲጠብቁና ጥያቄያቸው እንዳይጠለፍ ጥንቃቄ እንዲያደርጉ ማሳሰብ የሚሉት ነጥቦች በባለስልጣናቱ ውይይቱ ላይ ተነስቷል ተብሏል። በመሆኑም በዚሁ አገር አቀፍ ስብሰባ ላይ የጤና ሚኒስትሯ ዶክተር መቅደስ ዳባ የትምህርት ሚኒስትር ዶክተር ብርሃኑ ነጋን ጨምሮ ከፍተኛ ኃላፊዎች ይገኛሉ ተብሎ ነው የሚጠበቀው ከባለሙያዎቹ ጋር በሚደረገው ምክክር ላይ ተመልካቾች፣ ከውጭ ወደ ተሰማ ዜና ላሻግራችሁ ኤርፖርት ውስጥ በሚስጥር የተተከለ የእስራኤል መሳሪያ አላሉ። ሰሞኑን በድብቅ የገቡ የጦር ጀቶችም እንዳሉ እየተነገረ ነው። ጎረቤት ሀገር ሶማሊያን ይመለከታል መረጃው። ከሰሞኑ አንድ አነጋጋሪ የሆነ ጉዳይም ተፈጥሯል። ከሶማሊያ ፌዴራል መንግስት ጋር ቅራኔ ያላቸው ከፊል ራስ ገዟ ፖንትላንድ የጦር ጀቶችን መረከቧ እያነጋገረ ይገኛል። ቀደም ሲል ከሞቃዲሾ እውቅና ውጪ እንደ የተባበሩት አረብ ኤምሬትስ ካሉ ሀገራት የአየር መከላከያ ስርዓት ጭምር ማስተከሏ የተነገረላት ፖንትላንድ አሁን ደግሞ የጦር ጀቶችን ማስገባቷ ነው የተነገረው። ከፍተኛ የፖንትላንድ ወታደራዊ አመራሮችን ጠቅሶ ጋርዌ ኦንላይን ባወጣው ዘገባ ግዛቲቷ አራት የጦር ጀቶች በመረከብ ከሶማሊያ ግዛቶች ብቸኛ ሆናለች። ፖንትላንድ የጦር ጀቶቹን ያገኘችው ይፋ ካልሆነ የውጭ አገር መንግስት ሲሆን እነዚህ የጦር ጀቶች አልሸባብንና ኢስላሚክ ስቴት አይስን እየተዋጋች ላለችው ፖንትላንድ ከፍተኛ የጦር አቅም ይሆናታል ነው የተባለው። ፑንትላንድ ላለፉት አምስት ወራት በዓለም አቀፍ ደረጃ ሽብርተኛ ከተባለውና በግዛቷ ተመስርተው እያቆጠቆጠ ከሚገኘው አሸባሪ አይስ ጋር ውጊያ ገጥማለች። ፖንትላንድ የሽብር ቡድኑን ተራራማ መቀመጫዎች ጭምር በመቆጣጠር ድል ማስመዝገቧም ይነገራል። የግዛቷን የጸረ ሽብር ጥረት የአሜሪካ ጦርን ጨምሮ እንደ ኤምሬትስ ያሉ ሀገራት ሲያግዙም ይታያሉ። አሁን ደግሞ አራት የጦር ጀቶችን ስሙ ካልተጠቀሰ የውጭ መንግስት መረከቧን የታወቀው፣ ወታደራዊ ምንጮች ጀቶቹን የሚያበሩ የፖንትላንድ ፓይለቶች ስልጠና መጀመራቸውንም ተዘግቧል። ኤምሬትስ ከዚህ ቀደም ያለ ሞቃዲሾ እውቅና በፖንትላንድ ቦሶሶ አየር ማረፊያ ዘመኑን የዋጀ የአየር መከላከያ ራዳር ገጥማ መገኘቷ ተነግሮ ነበረ። የተባበሩት አረብ ኤምሬቶች እስራኤል ሰራሽ የራዳር መሳሪያ በሶማሊያ ፑንትላንድ ግዛት ቦሶሶ ኤርፖርት እንደተከለች የተነገረ ሲሆን ኤምሬትስ ይህንን መሳሪያ በድብቅ ያስተከለችው በቀይ ባህር የሀውቴ ጥቃትን ለመከላከል እንደሆነ መዘገቡም ይታወሳል። በሳተላይት ምስል የተጋለጠው ይሄ መሳሪያ በ2025 ከማርች ወር ጀምሮ ስለመተከሉና ስራ ላይ ስለመሆኑ ቢረጋገጥም ፑንትላንድ ዘግይታ ነገሩን አጣጥላለች። ራዳሩ ሚሳይል ሚሳይልና ድሮኖችን መከታተል የሚችል መሆኑ ሲነገርለት የራዳሩ መተከል በቦሳሶ ኤርፖርት የኤሚሬትስ እንቅስቃሴ መበራከትን ተከትሎ የመጣ ስለመሆኑም ተነግሯል።